አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ ሰላም ነው ከኔ አልሐምዱልላህ በጣም ደህና ነኝ ዛሬ እንግዲህ ያው መግቢያው ላይ እንዳያችሁት በህልም ማርን ማየት ምን እንደሆነ የሚያሳያ እያንዳንዱ ዝርዝር እናያለን ማለት ነው ውዶቼ የዩቲዩብን ላይክ ሸር ሳብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ያው እንግዲህ ማር ማር መላስን ማለም ጋብቻን አብሳሪ ነው፣ ማለት ነው። ያኔ ማር ስትልሱ ካያችሁ በህልማችሁ ጋብቻን ያበስራል ማለት ነው። እንዲሁም ደግሞ ንጹሕና የተጣራ ማር በጠረጴዛ ላይ ተቀምጦ ምናምን ስታልሙ ከእርግዝና በኋላ ፎይታ፣ ያኔ ከጭንቀት በኋላ ግልግል እንዲያለ ነው የሚያመላክተው ማለት ነው። እንዲሁም ደግሞ ማር መላስን ያኔ ስት ስትልሱ ካለማችሁ ጋብቻን አብሳሪ ነው። እንዲሁም ደግሞ ማርን ከዳቦና ከቅቤ ጋር ቀላቅላችሁ ስትመግቡ ካለማችሁ የሚያሳየው የተትረፈረፈ ህይወት መምራትን ነው ማለት ነው የሚያበስረው። እንዲሁም ደግሞ ማር ሲዘንብ ስታዩ ማር እየዘነበ እንዲሁ ስታዩ የዘነበበት አካባቢ የአላህ በረከት እንደሚወርድበት ወለም ደግሞ ሊወርድበት እንደሆነ የሚያመላክት ነው ማለት ነው። የእንጀራ ማሩን ደግሞ ያኔ የእንጀራ ማር ስታዩ ደግሞ በስውር መልክ የሚገኝ የሀላል ሀብት ከሽርክ ከእንትን የጸዳ ሀብት እንደምታገኙ ነው ማለት ነው የሚያመላክት ነው። የማር እንጀራ ሰው አቅርቦላችሁ ስታው ማለት ነው የሰው የማር እንጀራ ሲያቀርብላችሁ ስታው፣ ይሄ እንግዲህ ያው ህልመኛው ለሰዎች ማጋራት የሚሻው አንዳችሁ እውቀት እንዳለ ነው ማለት ነው የሚያመላክተው። ሲቀጥል ደግሞ የማር እንጀራ በጠረጴዛ ዙሪያ ቀርቦላችሁ ያኔ በጠረጴዛ ዙሪያ ቀርቦ ስታው ምናምን ይሄ የተባረከ ገቢ እንዲ ያለ የሚያበስር ነው ማለት ነው። እንዲሁም ደግሞ የማር እንጀራ በሰሀና ቀርቦ ደግሞ እንደዚሁ ስታዩ ይሄም ሀላል ገቢ እንዲ ያለ የሚያመለክት ነው ማለት ነው። እንዲሁም ደግሞ ሰዎችን የማር እንጀራ መመገቡን ስታዩ ሰዎች የማር እንጀራ ሲመገቡት ስታዩ ቁርአን በመሳጭና በማራኪ ዜማ እንደሚቀራና ደጋግሞ ይቀራ ዘንድ በታዳሚያን እንደሚጠየቅ ያመለክታል ማለት ነው። እንዲሁም ደግሞ የማር እንጀራ እንጀራውን ደግሞ እንዲሁም ስትመገቡ የማሩን እንጀራ ስትመገቡ ካያችሁ የሰማእትነት ማሳሰቢያ የሚሆን አማራጭ ፍች ያለው ነው ማለት ነው። ያው እንግዲህ ውዶቼ ቪዲዮን ካወደዳችሁት ላይክ ሼር፣ ሰብስክራይብ እያደረጋችሁ አዲስ ዩቱብ ስለሆነ አበረታቱኝ፣ እላችኋለሁኝ ማለት ነው። ቻው።